ቀጥሎም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ ና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በነዚሁ አማራጮች ዜናዎቻችን እንዲከታተሉን በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ ቀዳሚውን በወልቂጤ ከተማ ኢመደበኛ የታጠቁ ዘራፊዎች ጥቃት ለመፈጸም ከሁሉም አቅጣጫ ወደ ከተማው ተኩስ ከፍተው እንደነበር ተገለጸ። በጉራጌ ዞን ወልቂጤ ከተማ የታጠቁ ኢመደበኛ ዘራፊዎች ትናንት ማታ ከሁሉም አቅጣጫ ከፍተኛ ተኩስ በመክፈት የተለመደውን የዘረፋ ድርጊታቸው ለመፈጸም ሙከራ ማድረጋቸው ተገልጿል። ማታ ከ4 ሰዓት ከ40 ጀምሮ ከሁሉም አቅጣጫ ወደ ከተማው ከፍተኛ ተኩስ መክፈታቸውን የገለጹት የጄኔን ምንጮች እስከ 7 ሰዓት ድረስ ተኩሱ እንደነበረ አስታውሰዋል። በከተማ ፖሊስ በተለያዩ ወንጀሎች ጠርጥሮ በህግ ውጥ ስሪያ አጋሮቻቸው ከእስር ቤት ለማስመለጥ ያለመነበር የተባለው የጥቃት ሙከራም መክሸፉን ምንጮች አስረድተዋል። የከተማ የጸጥታ ኃይል ባደረገው እንቅስቃሴ ዘራፊዎቹን ወደ ከተማው ዘልቀውኩ ተግባራቸውን እንዳይፈጽሙ መደረጋቸውንም ተነግሯል። በልዩ ወረዳው የቀድሞ አምራሮች ድጋፍ ተደራጁ የሚባሉት ዘራፊዎቹ ሰሞኑን በወረዳው የሚደረገው የአምራር ለውጥ እንዳላስደሰታቸውና በማኅበራዊ ሚዲያ የተሳሳተ መረጃ ከሚሰጡት አጋሮቻቸው ጋር በመሆን ከተማውን መዝረፍና መረበሽ እንደሚፈልጉ ሲዘገብ ሰንብቷል። ጥቃትን ፈጽማለን፣ ሁሉም የወረዳ ወጣት ራሱን ያዘጋጅ፣ በተጠንቀቅ ይቁም የሚል አነሳሽ መልእክቶች በማህበራዊ ሚዲያ ሲያስተላልፉ መቆየታቸውም ተነግሯል። ከቀድሞ የልዩ ወረዳ አመራሮች ቀጥተኛ ግንኙነትና ድጋፍ ያላቸው ቡድኖቹ በማህበራዊ ሚዲያ የጥቃት መልእክት እያስተላልፉና ለመደበኛ ቡድኖቹ ገዛ ሲያደርጉ መሰንበታቸውም ተመላክቷል። የጉራጌ ዞን ብሎም የከተማው አመራር የዜጎች ሰላምና ደህንነት ለመጠበቅ እንዲሁም የከተማ ሰላም አስተማማኝ ለማድረግ ሁሉንም አማራጮች በመጠቀም ልዩ ወረዳው ምሽግ በማድረግ በተደጋጋሚ ጊዜ ከተማን የሚዘርፍና የሚያወቅ ቡድን ዘላቂ ምላሽ መስጠት እንዳለበትም ተገልጿል። የወልቂጤ ከተማ የአስፓልት ግንባታ ለከተማው የትራንስፖርት ፍሰት ፈተና መሆኑ ተገለጸ። በፌዴራል መንገዶች ባለስልጣን አማካኝነት እየተገነባ የሚገኘው የወልቂጤ ከተማ የአስፓልት ግንባታ ጥበትና ጥራት ለከተማው የትራንስፖርት ፍሰት ፈተና እየሆነ ነው ተብሏል። ከፍተኛ ተሽከርካሪዎች በማስተናገድ የሚታወቀው ከተማው መንገዱ ነባራዊ ሁኔታና ቀጣይ የከተማ እድገት ባገናዘበ መልኩ እየተገነባ አይደለም። በተለይም የመንገዱ አካፋይ መኖር ለጥበቱ ዋና ምክንያት እየሆነ ነው። ከጅምሩ ጀምሮ በተለያዩ አካላት ቅሬታ እየቀረበበት የሚገኝ ሲሆን፣ ቀላል የማይባለው አደጋዎችም እያስተናገደ ይገኛል። መንገዱ ተረክቦ እየሰራ የሚገኘው ተቋራጭ የከተማው ቀጣይ እድገት ያልተረዳ፣ ከፍተኛ ችግር ያለበት፣ ለሚቀርብለት ቅሬታ ማሻ ለማድረግ ዝግጁ ያልሆነ ነው ተብሏል። ከተማ አስተዳደር ስለ ግንባታው ክትትልና ሙያዊ እገዛ ለማድረግ ምቹ ሁኔታዎች እንደሌሉም ተነቀዋል። ግንባታው ተጠናቋል እየተባሉ አንዳንድ ቦታዎች ወዲያውኑ የተበላሹና ድጋሚ እየተሰሩ ሲሆን ይህም ከፍተኛ የጥራት ችግር እንዳለበት ማሳያ ነው። በከተማው ካስፓልት በተጨማሪ የኮሪደር ግንባታ እየተሰራ ሲሆን እሱም ላይ ቅሬታ መነሳቱ ለጂኒን የደረሱ መረጃዎች አረጋግጧል። በቀጣይ በከተማ ለሚኖሩ ዝግጅቶች በፍጥነት ለመጨረስ ሲባል ለጥራቱ ትኩረት አልተሰጠውም። ይህም በቀጣይ ሌላ ችግር የሚያመጣ መሆኑም ተነግሯል። የዞን አስራርና የክት ማሟራ የአስፓልቶ ግንባታ ጥራት በሚመለከት ወደ ፌዴራል ቅሬታ ማድረሳቸውም ምንጮች ጨምረው ገልጸዋል። የህወሓት ኃይሎች ተቆጣጥሯቸዋል ከተባሉት የአፋርና ከአጎራባች አካባቢዎች ከ2000 በላይ ሰዎች ተፈናቀሉም በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከየተጠሩና ከአጎራባች አካባቢዎች ከ2 ሺህ በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን አስታወቁ። ከቀያቸው የተፈናቀሉ ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጥላቸውንም ባለስልጣኑ ገልጿል። በመቃሌ ወረዳ በሚገኘው ቶንሳ ቀበሌ ረቡዕ ጥቅምት 26 2018 ዓ.ም በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫ የህወሓት ቡድን በዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል፣ ሲል ወንጅሏል። በአካባቢው የድሮን ጥቃት መፈጸሙንም ተገልጿል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቆ ጥቃት ፈጽሟል፣ መባሉም አጣጥሏል። የአፋር ክልል ይህኑ በተመለከተ ያወጣው መግለጫ መሰረተ ቢስ ሲል ያጣጥለው ጊዜያዊ አስተዳደር በትግራይ ክልል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግም ገልጿል። በክረምት ስልጠና ከተካተቱት 110 ሺህ መምህራን መካከል ሰባት በመቶዎቹ የብቃት ምዘና ፈተናውን አልፈዋል ተባለ። የትምህርት ጥራት ለማሻሻል ታስቦ ላለፉት ሁለት ዓመታት በአዲሱ ስርዓተ ትምህርት የተሰጠውን የመምህራን የክረምት ስልጠና ከተሳተፉ 110 ሺህ የሁለተኛ ደረጃ መምህራን መካከል 7 በመቶዎቹ የብቃት ምዘና ፈተናውን ማለፋቸውን የትምህርት ሚኒስቴር አስታውቋል። መምህራኖቹ በማስተማር ይዘት፣ በትምህርት መስክ እውቀት፣ በማስተማር ስነ ዘዴና በዲጂታል ክሎት ዙሪያም የወሰዱትን የብቃት ማረጋገጫ ፈተና በጥሩ ውጤት ማጠናቀቃቸውን የገለጸው ሚኒስቴሩ 85 በመቶ የሚሆኑ የትምህርት ቤት አምራሮችን በተመሳሳይ ከማለፊያ ነጥብ በላይ አስመዝግቧል ተብሏል። በተጨማሪም በስልጠናው መምህራን ብቻ ሳይሆን የትምህርት ቤት አምራሮችን አቅም እንዲያጎለበቱ ከፍተኛ ጥረት መሰጠቱን ተነግሯል። ይህን የክረምት ስልጠና በመጀመሪያው ዓመት ከ52000 በላይ እንዲሁም በሁለተኛው ዓመት ደግሞ ከ62000 በላይ መምህራን በአጠቃላይ ከ110000 በላይ መምህራን የወሰዱት ሲሆን አብዛኞቹ መምህራንና አምራዎች የተሰጣቸውን የብቃት ማረጋገጫ ፈተና በጥሩ ውጤት አጠናቀዋል ተብሏል። ማለፊያ ነጥብ ያላገኙት 30 በመቶዎቹ መምህራን በቅጣ የክረምት ትምህርት ዘመን በድጋሚ ስልጠናውን ወስደው ለፈተና እንደሚቀመጡ ነው የተገለጸው። የሱዳን አሬሴፍ ሰብአዊ ተኩስ አቁም ለማድረግ ተስማማ። የሱዳን ፈጥኖ ደራሽ ኃይል አሬሴፍ በአሜሪካ የቀረበ የሰብአዊነት ተኩስ አቁም ስምምነት መቀበሉን አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጥም። አሬሴፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሻር ከተማን ከተቆጣጠረ በኋላ ነው። በከተማው ዙሪያ ለ18 ወራት ከባ አድርጓል። ከባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለት ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል። በተባበሩት መንግስታት የሚደግፈው ዓለም አቀፉ የረሃብ ክትትል ቡድን በከተማው ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። አሬሲፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት አለም አቀፍ ተቃውሞ እያጋጥመው ቢሆንም ቡድኖ ክሱን አስተባብሏል። ጥሰቶቹ በግለሰቦች ደረጃ የተፈጸሙ መሆናቸውን አምነው አንዳንዶቹ አስሯል። እንደ አውሮፓውያን አቆጣጠር በ2023 ነበር በሱዳንና በአር ኤስ ኤፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነት ወቅት የተለያዩ የተኩስ አቁም ሀሳቦች ቢቀበሉም አንዳቸውንም አልተገበሩም። በመስከረሟ አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብፅ ጋር በመሆን ለሶስት ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ የተኩስ አቁመና ወደ ሲቪል አገዛዝ ሽግግር የሚሄድ ሐሳብ አቅርቧል። የአርኤስኤፍ መግለጫ እንዳመለከተው የጦርነቱ አስከፊነት ሰብአዊ ውጤቶችን ለመፍታት እና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሐሳብ መስማማቱን ገልጿል ሲል ቢቢሲ ዘግቧል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ።